ዘላለም ጋር አንድ ላይ የዋለ ሰው ሰው አብሮት የሚውለውን ሰው ይመስላል የሚባለው እውነት ነው። እነዚህ ጀግናዎችም እንግዲህ እያስመሰከሩ ነው። ከጀግና ጋር ስለዋሉ እንግዲህ ልክ እንደነሱ ዘላለም እና ሉል የሚሰሩትን ታውቃላችሁ። ምንም አይነት መረጃ ከነሱ እንደማያመልጣችሁ እንግዲህ እነዚህ ወንድሞቻችንም የነሱን አራያ ተቀብለው ልክ እንደነሱ እንግዲህ እውነትን በወንጀል ለሚሰሩ ሰዎች በተለይ ደግሞ የአቤል እናት ምንም በማያውቁት እስካሁን ድረስ ታግተው በምን አይነት ሁኔታ እንዳሉ ባልታወቁት ሰዎች የታገቱት የአቤል እናት ምንም አይነት ጥፋት የለባቸውም። ግን እንግዲህ እነዚህ ልጆች እያንዳንዱ ቤት እያንኳኳ በአቤልም ማን ነው በቴድሮስም ስትሄዱ ተበታት ነው እንግዲህ እናታቸውን እየፈለጉ ነው። እስካሁን ድረስ የሚያወሩት ሁሉም ሰው ስለ ይሄ ባዕድ አምልኮት የሚሉት ነገር እግዚአብሔር የገጽጸው ሰይጣናዊ እንትን ነው። ይሄ መብት ምንድን ነው? የሰይጣን ስራ ነው። እግዚአብሔር ከእንደዚህ አይነት ነገር ይጠብቃችሁ፣ ከእንደዚህ አይነት ሰው ጋር አያገጣጥም። አንድ ጊዜ ደግሞ እንደዚህ አይነት ነገር ሲገጥም ታውቃላችሁ፣ በቃ የሆነ መውጫ ነው የምታጡት እና ከእንደዚህ አይነት ነገር እግዚአብሔር ይጠብቀን ይጠብቃችሁ። እንግዲህ እናታችን በምን አይነት ሁኔታ እንዳሉ ራሱ እስካሁን ድረስ አልታወቅም። በአቤልም ቪዲዮ እንደምታዩት እሱም በፍለጋ ላይ እየሄደ እያለ ሰዎች የሚያወሩት ሌላ ነገር ነው፣ እናቱን እንዳላገቱ ነው የሚናገሩት። ግን ዙሮ ዙሮ ይደርሱበታል፣ እውነታው መውጣቱ አይቀርም። የአቤል እናት ከምንም የሚያገናኛት ነገር የለም። እንግዲህ ሰዎች እውነቱ ሲወጣባቸው እንደ መያዣ የሚያደርጉት በቤተሰባችሁ ይመጣሉ በምትወዱት በተለይ በእናት የእውነት ከባድ ነው በጣም እውነትን ነው እነዚህ ሰዎች እየሰሩ ያሉ አቤልም በቃ በዚህ ስራ ተሰማርተው የሚሰሩ ሰዎች ወንጀለኞች ስለሚያጋፍጧቸው እነሱ ሁልጊዜ የሰውን ገንዘብ እያግበሰበሱ ሰውን እያስለቀሱ የሰው ገንዘብ እንትን ማለት ስለለመዱ እውነተው ደግሞ ሲወጣባቸው ደግሞ ሰው ማፈን ሰውን ማሰቃየት እንደዚህ ነው። በቃ እነዚህ ሰዎች ሞር በዚህ ስራ ተሰማርተው ስለሚሰሩ በቃ ሌላ ስራ ያለ አይመስላቸውም። ከእንደዚህ አይነት ስራ መውጣት አለባቸው። ኢትዮጵያ ውስጥ ከነገራችን ላይ በተለይ አዲስ አበባ ጠለቅ ብላችሁ ስታዩ በጣም ተስፋፍቷል፣ እንደዚህ የሰው ገንዘብ ወደ ራሳቸው እንትን እያዟዟሩ በሰው ገንዘብ ሰውን እያፈኑ ሰውን በቃ የት ሄደ የት ገባ ሳይባል በየመካዘን ቤት እያስቀመጡ የገዛ ንብረታቸውን በገዛቸው ስም እያዞሩ ብዙ ነገር እንደዚህ እያየን ነው። በተለይ አዲስ አበባ ማለት ነው መሀል ከተማ ላይ ቁጭ ብላችሁ እንደዚህ አይነት መፈጠሩ በጣም በጣም ይከብዳል። ለጆሮም ለሰሚም ይከብዳል እና ኢትዮጵያ ውስጥ ምን እየተካሄደ እንዳለ በየጊዜው የምታዩት ነገር እንግዲህ ጥሩ ነገር የምንሰማበት እግዚአብሔር ያምጣልን። በቃ አዲስ ነገር መጣ ስትሉ ሁልጊዜም እውነተኛ ነገር ስትናገሩባቸው ማንነታቸውን ስታወጡባቸው። እነሱ ደግሞ በምትወዱት ሰው እየመጡ እያገቱ እንደዚህ የሚያሰቃዩ ከሆነ ይሄ አገራችን ላይ በፍጹም የሰው ሀገር ይሻላል። እውነቴን የምላችሁ በሰው ሀገር መታችሁ ስትሰሩ ስራችሁን አስይዝ ከሰራችሁ ምንም አይነት እንትን አይገጥማችሁም። ሰው በሀገሩ የሁሉ ስቃይ፣ የሁሉ በደል። እኔ እንጃ። እውነት ከባድ ነው። አይገባም። በዛውም በገዛ ገንዘባቸው አስባችሁታል ሰው በሰው እንትን ገብቶ በሰው ንብረት በሰው ሀቅ የሰውን እይንትን እያሰቃዩ ይህች እናታችን ምንም ነገር በማያውቁት እንግዲህ ይሰቃያሉ እንግዲህ ከጠፍኳን ይኸው ሳምንት እየሆናቸው ነው ይህ ሁሉ በማን ነው እውነትን ስላጋለጡባቸው አቤልን ለመበቀል ብለው እናቱን እንደ መያዣ አድርገው ይጠቀሙባታልና አቤል የሚሰራው ስራ እያያችሁ ነው ሁላችሁም በደንብ የምትከታተሉት አላችሁ። እውነትን ይዞ ነው የሚራመደው። ወንጀለኛ ወንጀለኛ ነው ከተባለ፣ እነሱ ደግሞ ሁልጊዜ ሰውን የበታች አድርገው እነሱ የበላይ መሆን ነው የሚፈልጉ። እንደዚ አይነት ስራ ተሰማርተው የሚሰሩ ሰዎች እውነቱ ስትናገሩባቸው፣ ሰውን ማገድ ሰውን እንደዚህ በቃ ይሄ የተለመደ እንትን ሆኗል። ግን ማንም ሰው አይሰማቸውም። እስካሁን ድረስ እስካሁን ድረስ ለሰሩት እስካሁን እያንዳንዱ እየተቀጡ ነው። ከነገራችን ላይ ይሄ በወንጀል ተሳትፎ ምናምን የትም አያመልጡ። ማንም ሰው እውነተኛ እንትን ይዘሽ የምትሄጂ ከሆነ በእውነተኛ እንትንሽ ታሸንፊያለሽ። በቃ ምንም አለ ምንም ማለት ነው። ሁሉም በገንዘብ ያዛም ስትሄዱ በገንዘብ ክፍያ ነው እዛ። በቃ የሰው ልጅ ይሄን ያክል ረከሰ። እውነት ህይወታችን እንደዚህ ረካች ሆነች። በቃ ገንዘብ ገንዘብ ገንዘብ። አቤቱ ጌታ ሆይ ይቅር በለን። እግዚአብሔር ይቅር ይበላችሁ። የእውነት እኔ እኮ እነዚህ ሰዎች አሁን ምንድ ነው መንግስት ሀቃቸው ምንድ ነው? ቆይ የሚየሰሩ ያሉት ምንም ሊገባኝ አልቻለም። በዛም ስትሄዱ እንደዚህ ነው፣ ሰውን ማስለቀስ ነው፣ ሰውን ማፈን ነው። ከተማ ውስጥ ተቀምጣችሁ እንዴት ነው ሰው ታግቶ ሲሄድ? እንግዲህ የሆነ ነገር ስትሄዱ በየኬላው ፍተሻ ምናምን አለ፣ ግን ሰዎች ታፍነው፣ ሰዎች ቤት ይግቡ ቤት እንኳን ሳይታወቅ እንግዲህ አንድ ወር ሁለት ወር እስከ ስንት ዓመት ታግተው ይኖራሉ አዲስ አበባ ውስጥ። ከባድ ነው በጣም። እግዚአብሔር አያድርስ፣ ከእንደዚህ አይነት ሰዎች እግዚአብሔር አያጋጥማችሁ እንጂ በጣም ከባድ ነው። በጣም በተለይ አሁን ደግሞ በጣም እየተስፋፋ እየተስፋፋ ከጊዜ ጊዜ ይሻሻላል ስትሉ እየተስፋፋ ነው የሚመጣው። ለምን እንደሆነ ባላቅም፣ በተለይ አዲስ አበባ ውስጥ በጣም ወንጀል እየተስፋፋ ነው የመጣው። ሁሉም ሰው ገንዘብ አሳዳጅ ሆኗል። እውነቱን ደግሞ ስታወጡባቸው ልክ እንዳሁኑ እንደምታዩት ሰውን ማገት፣ ሰውን ማሰቃየት ሁልጊዜ እነሱ ብቻ ነው እነሱ ሰሚ ሌላ ሰው እንዲያወራ ሌላ ሰው እድል እኳን እንትን እንዲል አይሰጡም። በእንደዚህ አይነት ስራ ተሰማርተው የሚሰሩ ሰዎች ግን ጀግኖቻችን ደግሞ እንግዲህ በእነ መሀሌት ጉዳይም የምታዩ ብዙ ሰዎች አላችሁ ምናልባት ይሄን ወንድማችን ያው ከነስር አይን ስለመጣ የነስር አይን ቁጥር ሁለት ስለሆነ በደንብ ታውቁታላችሁ። እንግዲህ ከነሱ እያያችሁ ነው የሚሰሩትን ስራ፣ እያንዳንዱ እያንዳንዱ እንትን በየሰከንዱ አዳዲስ ነገር እያያችሁ ነው። እውነትን ይዛችሁ ስትጓዙ እውነት ታሸንፋለች። ውሸት ደግሞ ሁልጊዜም ውሸት ነው። በየሰከንዱ የምታዩት ነገር ነው። ምንም ይሄ በማጭበርበር ምናምን ገንዘብ ስላለው ብቻ እንደዚህ ጭንቅላታቸው በብር የተመረዙ ሰዎች በጣም እኔ እኔ እኔ ግራ ግብት ነው የሚለኝ እውነት ከምላችሁ በላይ ግራ ነው የሚገባኝ። በቃ ኢትዮጵያ ውስጥ እንደዚህ አይነት መፈጠሩ በጣም ይዘገንናል። በጣም ይከብዳል። ሰው በአገሩ ሰላም አጥቶ በዛም ስትሄዱ ማልቀስ ነው። እዛም ስትሄዱ እንደዛ ነው። በቃ እግዚአብሔር አምላክ ሰላምን ያምጣልን። የእውነት አንድ የምንሆንበትን እግዚአብሔር ያምጣልን። አረ ይቅር በለን። ሰው ገንዘብ ገንዘብ እያለ ሰው ግን ምን እንድነው የታወረው እንዴ? በሰው ገንዘብ ገብተው ይሄ ጥቁር በግ ጥቁር እንትን እያሉ ከእግዚአብሔር በታች የሆኑ ሰይጣን አምላኪዎች። በእንደዚህ አይነት ነገር ደግሞ በጣም ብዙ እንትኖች ስታዩ እንደዚህ ነው በቃ የሚሰሩ ሰውን እያጭበረበሩ ይሄን አምጣ እንዲህ ያደርጋሉ፣ ይሄን እንደዚህ እያሉ በሰው ሀቅ እነሱ ሀብታም እየሆኑ እነሱ የፈለጉትን። ስንት ሰው የተቸገረ አለ፣ ቁርስ በልቶ ምሳ የማይደግም ምሳ በልቶ እራት የማይደግም ስንት ሰው አለ። ኢትዮጵያ ውስጥ በእንደዚህ አይነት ነገር እኔ እውነት የመጀመሪያ ጊዜ እንደዚህ በተለይ አዲስ አበባ ውስጥ አሁን በዚህ በዚህ አመት በጣም ብዙ ሰዎች በርከት እያሉ ነው። እንደዚህ በወንጀል የአንዱ ገንዘብ አንዱ አንዱ ገንዘብ አንዱ በራሳቸው እንዴት ነው፣ በዛ ላይ ደግሞ የሰው መታገት፣ አዲስ አበባ ውስጥ ሰው ታገተ ብትባሉ ማንም ሰው አያምናችሁም፣ እውነት ያልደረሰበት ሰው። እንዴት አዲስ አበባ መሀል ከተማ ላይ ሰው ይታገታል ነው የሚላችሁ። ግን ዝም ብላችሁ ስታዩ ደግሞ ሰው እንደዚህ ነው የሆነ ነገር፣ እውነቱ ስታወጡባቸው ይሄዳሉ። በቤተሰባችሁ አንዱን ይወስዳሉ፣ ያግታሉ። የፈለጉት ነገር እስከሚመለስላቸው ልክ እንደ መያዣ አድርገው ሰዎችን ይጠቀማሉ፣ ሰዎችን ያሰቃያሉ። ይቺ እናቷ ምንም በማታውቀው እንደዚህ መሰቃየት አለባት? ልጇ እውነተኛ ሌባዎችን ማጭበርባሪዎችን እውነቱ ስለወጣባቸው እናቱን አግተው እንደዚህ ማሰቃየት የለባትም። የእውነት ምን ባረገች ነው? ምን ምን እውነቱ ነገር ስለወጣባቸው እሷ መታሰር። አረ ከባድ ነው እውነት፣ በጣም ምን እንጃ። እውነት እናንተን ግን ማድነቅ ያለ ማድነቅ አይቻልም። በየቤቱ እንዴት አድርጋችሁ አስሳችሁ ያሉበትን እየፈለጋችሁ ሂዳችሁ እንደዚህ የምታወጡ ሰዎች እግዚአብሔር ይስጣችሁ፣ ክፉ ነገር አይንካችሁ። እውነት ክፉ ነገር የያዘላችሁ እግዚአብሔር ከባድ ነው ብቻ እግዚአብሔር ልቦና ይስጠን ለሁላችን፣ ማስተዋሉን ይስጠን። ከእንደዚህ አይነት ነገር እግዚአብሔር ይጠብቃችሁ፣ ይጠብቀን። ሰይጣናዊ ሰው የሚያስብ እንደ ሰው እኛ የተሳናቸው ሁልጊዜ ገንዘብ ብቻ የሚያሳድዱ ሰዎች እግዚአብሔር አምላክ ይጠብቀን ከእንደዚህ አይነት ሰዎች። ለማንኛውም ጋዜ የዛሬው ቪዲዮን ይመስል ነበረ። ከተመቻችሁ ቪዲዮ ስገብ ሁላችሁም ላይክ እና ሼር እያደረጋችሁ ቪዲዮን ጀምሩ። ለምታበረታቱን ይሄት ወንድሞቹ ደግሞ ከልብ ነው ማመሰግነው። ሰላም ፍቅር ተመኘሁላችሁ ብያላችሁ፣ በተለምዳችሁ ሰላማችሁ ብዚ ትርፍ ይበልኝ። እንወዳችኋለን።